ማንንም ማውራት አልፈልግም አልኳችሁ እኮ ዘሬ ዛሬ እንዲበዛልኝ ይፈልጋሉ። ለእሷ አታስበረ የተካንኩበት ነው። አርግሻሉ። አሁን አልበዛም። እንደዚህ ቤት አንተ አባት ልትሆን ስለሆነ ደስ አላለህም እንዴ? ከሁለታችሁ ውስጥ የኔ አባት ነው ያለው እሱ ነው። ማንዳፍሮ ወይ አንዷን እርጉዛ አባረመጣ። አፍሽን አትክፈች፣ እሺ እን ብላ ደቼቢ ቆይ። እሷ ማናት? እንግዲህ እሷ ከተስማማችሁ ምን ይደረጋል? ቢያንስ አንደኛዋን በዚህ መልኩ ተገላብያ፣ እሺ እባክህ። አንዷን እርጉዝ አባረ መጣ። አዎ፣ አሁን ደግሞ የቀረሽኝ አንቺ ነሽ። የእኔን እንኳን መቼም እንዳታስበው። አረ ባክሽ ሜሮን፣ እንዳታስበው አልኩህ እኮ። ይልቅ መቼ ነው ለአባትህ ስለኔ የምትነግራቸው? ምንድን ነው ለኔ የሚነገረኝ? ያው አባዬ፣ ያው ፀባዩዋንና አለባበሷን እንዳስተካከለች ለመናገር ብላ ነው። አስተካከለች አላስተካከለች እኔ ምን አገባኝ። እችን ሪሚጦ እዚህ ቤት ውስጥ ማየት እንደማልፈልግ ነግሬህ ነበር አይደል? ማንን ነው ሪሚጦ? አንቺን። አሁንስ አልበዛም። እዚህ ቤት ከየት ነው አንተ እችን አራሙጃ ሰብስባ ያመጣብኝ? አባዬ እባክህ ምንድን ነው? በቃን። ያለወደድኳትማ እኔም ወዳት ሁል ጊዜ ባያት ባያት ማልሰለቻት እርግቤ ናት። ከዚህ በላይ ግን መታገዝ አልችልም። እሺ ትተነፍሰዋለህ ወይስ እኔ ልተንፍሰው? ምኑን ነው የምተነፍሹው? እውነቴን ነው የምላችሁ፣ ልጆች በህይወቴ እንደዛ አይነት ደስታ ተሰምቶኛል። በሽታዬ ሁሉ እኮ ነው እንዳለ ከላይ ላይ እርግፍ ብሎ ሲወድቅ የሚሰማኝ። እናቴ የለችም እንዴ? እማዬ ይወጣ ልበል ብላ ነው። አባዬ ግን አንተ በጣም ደስ ያለህ ትመስላለህ። አንተ አባት ልትሆን ስለሆነ ደስ አላለህም እንዴ? አይ እኔም በጣም ደስ ብሎኛል አባዬ ሩሃማ ግን ትንሽ የከፋት ትመስላለች። ምን ሆነሻል ልጅ? ይቅርታ ጋሽ፣ ጥሩ ስሜት የተሰማኝ አይደለም። ቁጭ በል ልጄ፣ የልትሄድ እኮ የሴቶች ጣጣ። አይ ልጄ፣ እና በመጨረሻ ወንዱን ክልኝ ማለት ነው አባዬ ደግሞ? እና አድሮ ምን ነበርኩ ታዲያ? ከዚህ በኋላ መተኛት የሚባል ነገር የለም። ብቻ አንተ በርታልኝ እንጂ እኔ አባት አንቀባርሬ ነው የማሳድግልህ። ለእሷ አታስብ፣ ኧረ የተካንኩበት ነው። ዘሬ እንዲበዛልኝ እፈልጋለሁ። ይህ የምታየው ሁሉ ሀብት ታዲያ ለማን ላወርሰው? ባትልም፣ ከምድራሹ አብዝቶልሃል። ምን አልከኝ አባዬ? እኔ ልጅህ እያለው ዘርህን ከምድር አሸዋ በላይ አበዛለሁ ነው ያልኩት። ከሁለታችሁ ውስጥ ሮቤል ማን ነው? ምን? ከሁለታችሁ ውስጥ የኔ አባት ማን ነው? እሱ ነው። ሮቤል የሚባል ሰው የለም እዚህ እርግጠኛ ነህ? ግን የሆነ ነገር አንተን ይመስላል። አቤት ማንዳፍሮ። ወይ ስለዚህ አልተሳሳትኩም ማለት ነው። አባቴ አንተ ነህ። ቆይ ምን እየተካሄደ ነው? ይቅርታ ግን ሚጠይ ማንሽ አንቺ? ማልስራ ስራ እባላለሁ። እናቴ ግን ምጥን እያለች ነው የምጠራኝ። ስለዚህ አንተ እማዬ በምጠራኝ ስል መጥራት ትችላለህ። እስካሁን ደህና ነበርኩ። አሁን ግን ሊያመኝ ነው መሰለኝ አባዬ። ዝም በላት። እኔ ያለ ዛሬ የሚችል ልጅ አላየኋትም። ስሜ አንቺ ስሜ ምጠን ነው አልኩ እኮ። ሰሚኛለሽ? ከዚህ ቤት ውጭ ብዬሻሉ። ማስረጃ ነው አንተና ማ የተነሳችሁ ፎቶ አለኝ። ደርስ ሴትዮ ያመሻል እንዲ። አንቺ ማንን ነው? እኔ ነው ሴትዮ ያልከው? እሺ አሁን ከዚህ ውጭ ውጭ እያልኩሽ እኮ ነው። አንቺ ልጅ፣ ልጅቷን ተዋት እስኪ። አንተ የሚጣይኝ ወይ አያቴ። እችንማ በደንብ አስጠንተውን ነው የላኳት አባዬ አንቺ ፈልፈላ አሁን ሌላ ነገር ሳይከተልሽ ከዚህ ውጭ ተዋት። አልኩ እኮ አንተ ሚጣዬ። ቆይ ማነው ሮቤል፣ አባትሽ ነው የላከሽ? እማዬ ነች። የእናትሽ ስም ማነው? ጆዲት ነው። አባዬ ግን ጆዲ እያለ ነው እንጠራት። ጆዲ ገና ስማ፣ ሲጠራ ደነገጥክ። ያለ የምታውቀው ታለህ ማለት ነው ሆናት የባልሽ ልጅ? አረ እባክሽ እሷ ሰራተኛ ናት። እንደዛ ከሆነ ክፍለኝ ታሳየ። አባዬ እባክህ ፍቀድልኝና እቺን የሰው ምርቃት አንጠልጥዬ ላስወጣት። አሁንም አልገባኝም። ቆይ እሷ ማናት? ቆይ አንቺ ይህንን ማወቅ ለምን አስፈለገሽ? አይገርምም። ይህም የኔ ጥያቄ ነው። ልጅህ እንዳትሆን ብቻ። ቆይ ግን ለምንድን ነው ግን እቺ ልጅ ባየዋት ቁጥር ደሜ ከፍ ከፍ የሚለው? ጭራሽ የሚስቶቹ ሳያንስ ልጅ። አንቺ ደግሞ ምንድን ነው የምቀባጥረው ስለምን ልጅ ነው የምታወሪው? ሚስቶችን ያልሱ አንቺ ዝም በይ ብዬሽ፣ አለው አንዴ ብቻ አላናግርህ። አይዞሽ እሺ። እኔ ልጅ ደግሞ እንዴት ነው የምታምረው? ያቺ ሰራተኛ ሚስቶች ያለች ነገር አሁንም ጆሮዬ ላይ እያቃጨለብኝ። ዝም ብላ እኮ ኮ ነው እሷ የምታወራው ትሰማኛለህ። እኔ በርግቤ ቀልድ የሚባል ነገር አላውቅም። እሺ አባዬ፣ እኔም እኮ ከሚስቶ ውጪ ምንም ሴት አላውቅም እያልኩ ነው። እንዴ እናቺ ሰራተኛ ለምን ሚስቶች እያለች? አረ ባካ አባዬ እንዴ ከሚስቶቹ ጣ ማለት ዝም ብላ ነው የምቀባጥረው? ልጅ እንዳለህ ለምንድን ነው እስካሁን ያልነገርከኝ? አባዬ፣ እኔም እኮ ገና ዛሬ እኮ ነው ያወኩት ማለት እውነት ከሆነ ደግሞ ከትዳር በፊት የተፈጠረ ነገር እኮ አይደል እንዴ? ዩኒቨርሲቲ ተማር ብለን ብንልክ ለካንተ ሌላ ነገር ነበር ስትበጣጥስልኝ የከረምከው። አባዬ ምናልባትም እኮ ልጅ ላትሆን ትችላለች አይደል? ቆይ አንተ ጁዲ የምትባል ሴት ታውቃለህ? ጁዲ ጁዲ ብዙ ስለሆኑ መለየት አቃተህ አይደል? ለማንኛውም ስለዚህ ጉዳይ ለሚስት እንዴት እንደምታስረዳት አስብ፣ እበት እበት አባይ አስብ በት። ለነገሩ አንተ እበት እንጂ አባት መሆን የምትችል አይመስለኝም። ምን ይሻለኛል? ጭራሽ የእርጉዞቹ መንጋጋት ሲገርመኝ ጭራሽ ልጅ እንደው አንተ፣ እኔ ምን ባደርግ ይሻለኛል እንዴ? አንድ ቀን እንኳን ጎላት ታስቆጥርም። ሁሌ እንደተያያዘብህ ሄሮድዛ መርገጥ ነበር። እዚሁ ብቻ ማንንም ማውራት አልፈልግም፣ አልኳችሁ እኮ ምን ምን ፈልገሽ ነው? ቋይ ቤት ስንት እንጀራ እናት ነው ያለው? አልገባኝም። የምን እንጀራ እናት የሚጠይቁ አንቺ ማንሽ ማሰራ ማውሰራ ሮቤል ማንደፍፉ ምን አሁን እንጀራ እናቴ እንደሆነች ታወቀ። የእርጉዞቹ ሲገርመኝ ጭራሽ ልጅም አለ። ሩሃማ፣ እምልልሻለሁ፣ እቺን ህፃንን ያለ ዛሬ አላውቃት። ቤት ውስጥ የነበሩትን እርጉዞችም እኮ አታቃቸውም ነበር አይደል? ቢሆንም እኔ እናንቺ ከመጋባታችን በፊት የነበረ ታሪክ እኮ ነው። ፈጣሪ ግን ምን ያክል ቢጣ ላይ እናንተ ሚስት ያደረገች እባክ ሩሃማ፣ ባልተረጋገጠ ነገር እንደዚህ ያቱኝ። በቃ እኔ ማም ነው ያንቺን ብቻ ነው። ደግሞ ሳሲን ወደ አክስቷ ጋር ልኪያታለሁ። የሜሮና የህፃኗን ደግሞ ቀስ ብዬ እሸኛቸዋለሁ። በእውነት በጣም የምታሳፍር ሰው ነው። እባክሽ ሩሃማ፣ ምናልባት ፈጣሪ ስለፈቀደ ይሆናል ይሄ ልጅ የተረገዘው እና የእኔ ፈጣሪ አልፈቀደውም። እንደውም ትሰማኛለህ? እኔ አንተን ውሸት መደበቅ በጣም ነው የሰለቸኝ። አባት ሲመጡ ሁሉንም ነገር ነግራችኋለሁ እንጂ ንገሪዋ፣ ንገሪው። አንቺ አሁንስ አልበዛም እንዴ? እኔ ቆይ ለእናንተ ስል የት ብድን ብዬ ልጥፋላችሁ እንዴ? የመረጣችሁ ክፍል ምንም ደስ አይለም። የህፃን ክፍል የላችሁም እንዴ? ወይ ገና ለካ ልጅ አልወለዳችሁም። አንቺ የምድርጉድ ከአጠገቤ ብን ብለሽ ጥፊ ብዬሻለሁ ዛሬ። ሮቤል ልጅቷን ተዋት። ሰሚኛለሽ? ሚጣ ሚጣ ሳይሆን ምጥን ነው እሺ። ስሜ ማንም ልትሆኝ ትችያለሽ። ሰሚኛለሽ? ይሄ ቤት የኔ ነው። ሆዴ ውስጥ ካለው ህፃን ልጅ ውጭ ደግሞ ሌላ ህፃን ልጅ አያስፈልገኝም። ስለምን ህፃን ነው የምታወራው? አሁንስ ይሄንን እርጉዝ እርጉዝና ህፃን የሚል ቃል ነው መስማት የሰለቸኝ። ቆይ ግን ለመሆኑ እናትሽ የት ነው ያለችው? በራለች ምን? ምናልባት አባት እርግቤ ብለው የሚጠሯት የእሷን እናት ሲሆን እንደ አፍሽን አትክፈች እሺ ብከትስ ምልታመጪ ነው ሲጀምር ጠብቀ ሻረግሽው ነገር ነገር ፍለጋ አይደለ እሷም እርጉዝ ናት እንዴ? እዚህ ቤት ግን የቤተሰብ ምጣ ያታውቁም እንዴ? እንደውም ይሄ ቤት የኔ እስከሆነ ድረስ ከቤት ጎትቼ ነው ማስወጣሽ። ተይ እንጂ እስኪ ማን ወቶ ማን እንደሚቀመጥ እናያለን። እኔ ሳሲን መሰልኩሽ እንዴ በቀላሉ ከዚህ ቤት የምመነቀረው መውጣት ብሎ ነገር የለም። ወይም አየህ እኔ ትርዶች ውስጥ እናስቀመጠችኝ ጋሼ፣ ስለዚህ ነገር መስማት አለባቸው። ሮሃማ ይሄ በፍጹም አይሆንም። እና እስከ መቼ ነው ይሄንን ምስጢር ደብቀ የምታቆየው? አሁን ገና ለገና አንቺ አረገዝሽ እና የእኔ እዚህ ቤት መሆን አሳሰበሽ አይደል? ጋሼ ቢሰማ ምን የሚፈጠር መስሎች ነው? እንደውም እችን ሴት አላውቃትም እላለሁ ሮሃማ አንቺ ብቻ ከኔ ጋር ሆኜ እንጂ ከሰራተኝነት ውጭ ከእሷ ጋር ምንም ነገር የለኝ ብዬ እክዳለሁ። ውርጋት በል አንቺ አሁንስ እዚህ ቤት ምን እየተካሄደ እንደሆነ የሚነግረኝ ሰው አለ። እኔ ነግሮታለሁ። ጋሽዬ ዝም በላት። አባዬ ምንም ብትል እንዳታምናት። ገና እኮ ምንም አላለችም። ቀጥ ስቲ ልጅ። ምራቴ ማለት ነው፣ ሰራተኛ ማለት ነው። ምን እኔና አንቺ አንድ ጊዜ እናውራ። አሁንስ ከእነሱ እንደዚህ መሆን የአንቺ እንደዚህ መሆን ነው ግራ እያጋባኛለሁ። ምን እየተፈጠረ ነው? እባክሽ ሜሮን ልለምንሽ፣ ይህንን በማድረግሽ ምንም የምትጠቀሚው ነገር የለም። በዛ ላይ አባቴ ታማሚ ነው። ስለዚህ ቆይ፣ እኔንም ማን ነው የሚረዳኝ? አጥፍቻለሁ አልኩሽ እኮ ቆይና፣ በዚህ ሁኔታ ውስጥ ነው እንደምቀጪ? እሺ እኔ ምን ልሁንለ? ቆይ እሺ፣ ብቻ አንቺ ከዚህ ውጪልኝ እንጂ እኔ የፈለግሽውን ሁሉ አደርግልሻለሁ። ቤት እከራይልሻለሁ ተቆራጭ አደርግልሻለሁ። በቃ ሁሉን ነገር አደርጋለሁ። እባክሽ ሜሮን፣ ለምን ለሩሃማ እንደዛ ታደርግላት? ቆይ ምን እያልች ነው እንዴ? አንቺና ሩሃማ እንድናችሁ እንዴ? እሷ እኮ ሚስቴ ናት። አረ እኔ ግን ሚስትህ ነኝ። አይደለም፣ አረ እኔ እንደዛ አልወጣኝም። እኔ ከዚህ ቤት የትም አልውጣ። እስኪ አባት ፊት ጎትተት አስወጣኝ እንደሆነ አያለሁ። አልወጣም። አሁን ከዚህ ውጣልኝ፣ ወደዛ ውጣ ውጣ። እንብላ ደቼ ቢ ደቼ ደሞ ምንድነው? እማዬም ሁሌ በምላሷ ታበላኛለች። እኔ እኮ ቆይ ምን አይነቷ ሚጥሚጣ ነው ደሞ ፈታ የለቀቁብኝ? ሚጥሚጣ ሳይሆን ምጥን ነኝ። እሺ አሁን ቢና ከዚህ ቤት ቶሎ ውጭልኝ። ቆይ ግን ኧረ ምግቡ ማን የሰጠሽ? እናቴ ሮሃማ ናት። ጎሽ ጭራሽ ዛሬ መተሽ እናትሽን ሲን ሮሃማ አደረግሻት። ሮሃማ ጥሩ ሰው ትመስላለች፣ ያችኛዋ ግን ምንም አልወደድኳትም። ቆይ ሲጀምር አንቺን ወዳጅና ጠይ ያደረግሽ ማን ነው? ቀስ ብለህ ለምን አታወራ። ማጠጋ በኋላ አይደል ያሉት። አረ ወይ ዱላምጭና ደብድብኝ። እጅ ይዞ ያሳደጉት እግር ይዞ ይጥላል። ላላባይ ወዶ አይደለም ተረቱ የተተረተው። ላንታ አይመስላል፣ ላንቺም ያገለግላል። ላንቺም ሚጥሚጣ ግን እኮ እኔን ወለድከኝ እንጂ ገና አላሳደግከኝም። እሱስ ገና መች ተረጋገጠ? ቆይ ለሞኑ ግን እናትሽ የት ናት? በር አለች አልኩህ እኮ በቃ። እሺ እኔ እዚህ በር ላይ ተተኝ አረባ ጋር ሄደች። ወይኔ አይ፣ ይሄ በፍጹም ሊሆን አይችልም። ወልደ ስትጠላይ ምን ታደርግ? ወይኔ መቼ ነው ወልጄ ጣልኩሽ? በያውም ቢና ከዚህ ቤት ቶሎ ውጭልኝ። እኔ ለራሴ ስንት ጣጣ ያለብኝ ሰው። እኔ ከአባቴ ቤት የት ነው የምወጣው? አባትሽ አይደለሁም አልኩሽ እኮ ሴትዮ እና ወስደ ለምን አታስመረመረኝ እኮ እኔስ ምን አልኩ በደንብ አድርጋ ቁጭ አርጋ አስጠንታ ነው የላከች እንዴ እንጂ በዚህ ድምሽ ታውቂያለሽ ይልቅ የሚበላውን ነገር ጨመርልኝ በስንቱ ልቃጠላ ለባልቦላ ወድኩ እኮ አይደለም ከናቴ ጋር የተነሳችሁትን ፎቶ እኮ ለአያት ያሳየችዋለሁ እና ምን ይጠበስ አንተም ከማመን ውጪ ምርጫ የለህም እያልኩ ነው ቆይንጁ ማን ናት እንዴ? እኔ እኮ አሁንም ምንም አልመጣችልኝም። ለጊዜው ራቅ ያለ ቦታ ስለሄደች አልመጣም። አንዴ ወጣትን ምን ምበላው? ጨምርልኝ። ጋሽ እንዴት ነው እራስን? ተሻለ ደህና ነኝ እርግቤ። ሕፃኗ የሮቤልንና የእናቷን የቆየ ፎቶ ሳይታይ ነበር። እንኪ ተመልከቹ። እርሶ ካዩት አይበቃም። እኔ ምን ያደርግልኝ። አልጋሽ ይገርምሻል። ደስታ ይሁን ድንጋጤው እንደዚህ ያደረገኝ አላቂ ሴት የልጅ ልጅ አለኝ። ደስታ ነው እንደዚህ ያሳምሙት። አንቺ የምትወልጅ ልጅ ደግሞ ወንድ ይሆንና ይብስኑ ደስታ ይገለኛል። እሱን እንኳን ተስፋ ባደርጉት ይሻላል። ምን እያልሽ ነው? የሆነ የተፈጠረ ነገር እንዳለማ ጠርጥሬያለሁ። እቺ ሰራተኛዋ ነች አይደል? ጋሼ ሐኪሙ ብዙ እንዳይጨነቀው ብሎት አይደል እና እውነቱን ንገሪኝና አልጨነቅ። እጅ ከፍንጅ ይዘሽው ነው አይደል? ለነገሩ ልጄና አቀዋለሁ ቆንጆ ሴት ካየ። በእርግጥ አንቺም ቆንጆ ነሽ። አሁን ስማውራው ነገር እየጠፋብኝ ነው። ጭንቀቱት በደንብ ይገባኛል ጋሽ። ቆይ ይሄ ቤት ያንቺም ጭምር አይደል እንዴ? ለምንድን ነው እችን ባለጌ ከዚህ ቤት የማታስወጫት? እባክዎት እርስዎ ስለዚህ ነገር መጨነቅ ያቁሙና በሽታዎትን ብቻ ያስታሙ። የሚበላ ነገር ልስራሉት? እንዴ እችን ልጅ ከዚህ ቤት አባሪልኝ ካለበለዚያ በለዚያ ኔ ራሴ ተነስቼ ላስወጣት ነው። ችግር የለውም ሮቤል ራሱ ያባራታል። አይ እሱ እንኳን እዚህ መሆኗ የተስማማው ነው የሚመስለው። እንግዲህ እሷ ከተስማማችሁ ምን ይደረጋል። ይሄ ደግሞ ምን ማለት ነው? አረስ ቀልድ ነው ጋሽ። እንደዚህ ልብ ቀጥ የሚያደርግ ቀልድ ምንድን ነው የኔ ልጅ? አንድ ውሳኔ ላይ መድረስ አለብን። እባክሽ ሩሃማ፣ አንቺ ከዚህ ቤት ከሄድሽ አባዬ መቼም ሰው አያደርገኝ። አሁንም ስለ አባት ነው እየተጨነቅ ያለሁት። ምናልባት እንደ አዲስ እንድንጀምር እድሉን ብሰጭኝስ? እሱን እኮ ደጋግመህ ጠይቀኝ እንደማይሆን ነገርኩ። ቆይ፣ ከዚህ ሁሉ ነገር በኋላ እኔ እሺ እንኳን ብልህ አንተ ባል ሆነህ ትቀጥላለህ? ለዛውም ታማኝ ባልሽ ሆኜ ነዋ። መፋታት አለብን ሮቤል ያኔና የአንተ መጨረሻ መሆን የሚችለው እሱ ብቻ ነው እና ልጅሽን ያላባት ልታሳድጊ ነው? የተወለደችው ልጅ ጨምሮ ሁሉም ያላባት ሊያደርጉ አይደል? ይብላኝ እንዳንተ ኃላፊነት ሳይሰማቸው በየቦታው ለሚውሉት ። እባክሽ ሩሃማ ቢያንስ አባይ እንኳን እስኪረጋጋ እንደ ባልና ሚስት እናስመስል። እስካሁንም እኮ እኔ ሚስት እንጂ አንተ ባል ሆነህ አታውቅም። ሄሎ። አቤት። ቆይ፣ ለምንድነው አስር ጊዜ ስልኬ ላይ የምደውለው? ልጁ የኔ አይደለም ብለህ የካድከው አንተ ነህ አይደለም። ቆይ አሁን ምንድነው የሚያስደውልህ? አረ እባክህ ተጸጽቻለሁ፣ የምርህ ነው። የዛኔ እግር ላይ ተደፍቼ ስለምን ይህ ጸጸት የት ነበር ማከ? አሁን ለማንኛውም ጊዜ ይረፍዷል። ልጅነቱን ነው የሚያካድከው አንተ ነህ አባትነትን፣ ምርሰውሽ። አሁን ለልጅ ጥሩ አባት አግኝቼለታለሁ። ለማንኛውም ድጋሚ ተሳስተህ ስልኬ ላይ እንዳትደውል።